ቦች ባልሽ የትኛው ነው ምናምን የሚልሽ ነገር አለ። ስለዚህ ያው አብረን ልንኖር ነው፣ ትዳር ሊያዝ ነው። ማን ነው የሚያጭሽ? ማን ነው የሚያገባሽ? አራተኛው ነው አምስተኛው፣ አስረኛው የዓለም ጦርነት ሳይነሳ እንደምታዩት እንግዲህ ዛሬ አያቷን ይሁን አባቷን ይሁን አጎቷን ባሌ ነው ብላ እንደምታዩዋት ጽጌ ስርዓቷን ይዛ በስነ ስርዓት ምናምን አበባ ተሰጧት የወደፊት ህይወታቸውን እንግዲህ ይፋ አድርገዋል ማለት ነው። ይሄ ባል ደግሞ የተባለው ወይ ደግሞ የመጣው ደግሞ በቤተሰብ እንደሆነ እየተናገረች ትገኛለች ማለት ነው። እንግዲህ ወደ የት እየሄዱ ነው? ይሄ ነገር የእውነት ነው ወይስ ፕራንክ ነው ወይስ ድራማ ነው? ምንድን ነው የተፈጠረው ነገር? ብዙዎቹ ደግሞ የተወዛገቡበት የደነገጡት ደግሞ ይሄ ሰው ማን ነው? ስለዚህ ሰው እንግዲህ ብዙዎቻችሁ ግራት ተጋብታችኋል ና አብይ አህመድን ይመስላል እያላችሁ ኮሜንት እየጻፋችሁ ሀሳብ እየሰጣችሁ ትገኛላችሁ። በአጭሩ እንግዲህ የዚህ ልጅ ህይወት፣ ወይ ደግሞ የዚህ ሰውዬ ህይወትና የጽጌ ህይወት የወደፊት ህይወታቸው ምን ሊሆን ይችላል የሚለውን ነገር በደንብ እናወራበታለን። ዳኒስ ምንድነው የሚወጣው? የት ውስጥ ነው የሚገባው? ጉድጓድ ውስጥ ወይስ የት ውስጥ ነው የሚገባው? ወይስ ባልዲ ውስጥ ነው የሚቀበረው የሚለውን ነገር እንግዲህ በደንብ የምናየው ይሆናል ማለት ነው። በመጀመሪያ እንዴት ናችሁ ውድ የቻናል ቤተሰቦች፣ በያላችሁ በሰላማችሁ ይብዛ። እንግዲህ የዳኒና የጽጌ ህይወት እያለ እያለ መጦ መጦ መጦ እዚህ ደረጃ ደርሷል ማለት ነው። ምራቁን ዋጤ ያደረገ ሰው ነው ቤተሰብ የላከልኝ ሰው ነው ቤተሰብ። ለኔ የሚያስፈልገኝን ሰው ለኔ የሚሆነኝን ሰው እንግዲህ ይዞልኝ መጧል። ስለዚህ በደስታ ነው የተቀበልኩት። ዳኒ እንደ ህፃን እንደ ህፃን እያደረገው ነው እንደማይጠቅማት ነው እየተናገረች የምትገኘው እና ህይወቷን እንግዲህ ግን ብዙ ነገሮችን ተምሬያለሁ፣ የእውነት በዛሬው ቪዲዮ ማለት ነው። ዝም ብላችሁ እዩማ። ገንዘብ ያለው ሰው ከእናንተ በጣም በእድሜ የበለጠን ሰው ማግባት ምን ማለት ምን ሊያጋጥመን እንደሚችል በደንብ ብዙ ነገር ያየሁት ነገር ነው እና አንዳንድ ሰዎች፣ ስለዚህ ሰው አላቅም፣ ማንነቱ ምናምን አላቅም። ሶሻል ሚዲያ ላይ ያው የዶክተር አብይ ወንድም ነው ወይም ደግሞ ዶክተር አብይ ነህ ተብሎ ብዙ ሰዎች ግራ ሲጋቡበት ነበር። ሶሻል ሚዲያ ላይ ከሁለት ዓመት ከሶስት ዓመት በፊት እንግዲህ ሲዘዋውር አውቀዋለሁ ምን እንደሚሰራ አላቅም፣ ስለ እሱ ስለ ግል ሕይወቱ አላቅም እና ስለ እሱ ላወራ አልችልም። ግን ደግሞ ሀብት ያላቸው ሰዎች ንብረት ያላቸው ሰዎች ወይም ደግሞ በአጭሩ ገንዘብ ያላቸው ሰዎች የሚፈልጓትን ሴት ወይም ደግሞ ቆንጆ የሆነችን ሴት መርጠው ለትዳር ይጠይቃሉ። ያች ሴት በእጃቸው ከገባች በኋላ ይህን አታድርጊ ይህን አድርጊ እንደዚህ በቃ መስፈርታቸው፣ ማስጠንቀቂያቸው፣ ቁጣቸው በጣም ብዙ ነው። የእውነቴ ማለት ነው እና ገና ጽጌን አሁን ገና ለመጀመሪያ ጊዜ ነው እየተዋወቁ የሚገኙት ለመጀመሪያ ጊዜ ነው እየተገናኙ የሚገኙት ለመጀመሪያ ጊዜ ነው ቤቷ የሄደው እና ግን ያስቀመጠው ነገር ምንድን ነው ስልክ ስደውል ወዲያውኑ ማንሳት አለብሽ ይህንን ነገር ማድረግ የለብሽም ያን ነገር መሆን የለብሽም እንደዚህ አልፈልግም እንደዚህ አይመቸኝም እንደዚህ ብሎ በስመአብ የመስፈርት ማአት ነው የደረደረላት እና ዳኒ ቢሆን ይህ እንደዚህ ያደርጋሉ ወይ ዳኒ ቢሆን እንዲህ ይላሉ ወይ ጽጊያውን እንደው የእውነት እንደው ላገባው ብላ ይህን ሰው ብታገባው ምን አይነት ህይወት የሚኖራት ይመስላችኋል የምር ግን ማለት ነው በእርግጥ አንዳንዴ እኔ የዳኒና የጽጌ ህይወት ይገርመኛል ያስደነግጠኛልም ያስፈራኛልም ለምን እነዚህ ልጆች ሁሌ ህፃን እንደሆኑ ነው ሁሌ ብሽሽቅ ላይ ናቸው ሁሌ ጭቅጭቅ ሁሌ ክርክር ሁሌ ጸብ ላይ ናቸው ሁሌ ልፍያ ናቸው ሁሌ ፕራንክ ላይ ናቸው እና መቼ ነው ቁም ነገር ያለው ህይወት ጀምረው ከፍ ያለ ደረጃ አንድ ስቴፕ ከፍ የሚሉት የዛሬ አራት አምስት ስድስት ሰባት ዓመት ነው የማውቃቸው አሁንም እዛው ላይ ነው ያሉት በእርግጥ ያንቺ ህይወትስ ምን ተቀየረ ልትሉኝ ትችላላችሁ ተውት ህይወት ግን የእነሱ ይገርመኛል ምንም አንድ ስቴፕ ከፍ አላለችም ጽጌም ዳኔ አላሉም። እና ይገርመኛል። እና እኔ እንደኔ የምመኘው ወይም ደግሞ የምፈልገው እኩዮች ናቸው። ዳኔ በእርግጥ ሀፍት አለው አሏሻችሁም በደንብ የሰራ ጎበዝ፣ ሶሻል ሚዲያውን በደንብ የተጠቀመበት በጊዜው በሰዓቱ በወቅቱ በደንብ ብር የሰበሰበ ሰው ነው። በጣም በሚሊዮኖች የሚቆጠር ጊፍት አግኝቶ ቲክታክ ላይ ራሱ ሀፍታ የሆነ ሰው ነው። ሀፍት ንብረት፣ መኪና ያለው ሰው ነው። ቤት ያለው ሰው ነው። ምናምን ነገር ምንም የሚጎልበት ነገር የለምና እኔ የምፈልገው ነገር ምንድን ነው? ዳኔና ጽጌ በቃ አንድ ላይ ሆኖ የሆነ የነበረው ፍቅራቸው የነበረው መተሳሰባቸው አብሮ አደግናቸው በቃ ላድ ክፉ ደጉን አብሮ አሳልፈዋል ብዙ መንገዶችን ተጉዞ መጥተዋልና ይሄ ነገር እንግዲህ አብረው ሆነው እስከ መጨረሻው ምናምን በቃ ኔንጃ ጥሩ ህይወት ቢኖሩ ነው ደስ የሚለኝና ና ጽጌ ይሄን ሰው ጋር ብትሆን ምን አይነት ህይወት ይኖራታል? ዳኔስ ጽጌ ይህንን ሰው እያግብተው ብትሄድ ምን ሊሰማው ይችላል ወይም ደግሞ ምን ሊያደርግ ይችላል፣ የሚለውን ነገር በደንብ እናወራበታለን። ይሆናታል ብዬ አላስብም። ሲጀመርም ጽጌ እየቀለደች ነው የሚመስለኝ፣ ግን ደግሞ ይሄንን የመሰለ ማለት ድራማ ትሰራለች ብዬ አላስብም። በዚህ ልክ ፍራንክ ታደርጋለች ብዬ አላስብም። በዚህ ልክ ዳኔን ማስቀናት ትፈልጋለች ብዬ አላስብም። ምክንያቱም ያለውን ነገር ትናንትና፣ ብሽሽቅ አይነት ነገር ነው የሚመስለው፣ ዳኔን ለማስቀናት የሰርጌ ጥሪ ይደርሳል ምናምን ምናምን አይነት ነገር ነው ስትልን የሰማዋትና ና ዳኒም፣ ከአንቺ በላይ በእርግጥ ብዙ ነገሮችን አስቀይሟታል፣ ብዙ ነገር አስከፍቷታል። ና እኔ ሰው የሆናታል ብዬ አላስብም። ከአሁኑ እንደዚህ መስፈርት ያበዛ፣ ከአሁኑ እንደዚህ ማስጠንቀቂያ የሰጣት ነገ እንደ ከማይፈልገው አንድ ወይ ደግሞ ካስቀመጠላት መስፈርት ትንሽ ዝንፍ ብትል የእውነት ነው ምላችሁ ምንም የማዳግም እርምጃ ነው የሚወስድባት፣ ወይም ደግሞ በጣም የሚያስጠላ ነገር ነው፣ ንቀት ነው የሚኖርበት ና እንደዚህ አይነት ውሳኔ ባትወሰን ጽጌ የተሻለ ነው ብዬ ነው የማስበው፣ እና ዳንም ደግሞ መፍዘዝ አለብ ብዬ አላስብም። ሁሌ ልጅነት፣ ሁሌ ቀልድ፣ ሁሌ ለመጋባት፣ ሁሌ ጭቅጭቅ መኖር የለበትም። ኮስተር ብለህ ያለውን ነገር እውነታውን እንደ ተማረ ሰው ቁጭ ብለህ አውርታት ወደፊት አብራችሁ ብትቀጥሉ የተሻለ ነው ብዬ ነው የማስበው። በገንዘቡ የሚያምን ሰው የእውነት ሀብታሙ ነው። በገንዘባቸው የማያምኑ ወይ ደግሞ አብዛኞቹ ለሴት ልጅ ክብር የሌላቸው ገንዘብ ያላቸውን ሰዎች ነው የማወራችሁ ሀብታም የሆኑ ሰዎችን ስገምት ስገምት ይሄው ሰው ባለ ስልጣን ወይ ላይሆን ይችላል፣ ግን ሀብታም እንደሆነ ያስታውቃል። ካለባበሱ፣ ካነጋገሩ፣ ከሁሉ ነገር ያው ሶሻል ሚዲያም ደምብ የሚታወቅ ሰው ስለሆነ እንደዚህ አይነት ሰው ይመስለኛልና ለጽጌ ይሆናታል የሚለውን ነገር በጭራሽ ምክንያቱም አንደኛ አብራው የኖረችው ለአራት አመት ለአምስት ለስድስት አመት ለሰባት አመት አብራው የኖረችው አብራው የቆየችው አውቀዋለሁ ያቀኛል ይረዳኛል ረዳዋለሁ ብላ የምታስበው ሰው ያልተረዳት አብሯት ያልቀጠለ ያላገባት እንዴት ነው ቤተሰብ ያመጣላት በአካል እንኳን አይቶ የማታቀው ሰው አግብታ ልትኖር የምትችለው ጽጌ የእውነትን ለመናገርና ስታየው በጣም ነው የተንቀጠቀጠች። ውሃ ስሰጠው ራሱ ሊወድቅባት ነበርና፣ ጽጌ በእርግጥ መልካም ጥሩ ነገር ነው የምመኝልሽ። ዛሬ ደግሞ ስርዓቷ በጣም ነው ደስ የምትለው። የእውነት በቃ የእውነት ሴት አይነት በቃ የእውነት ሴት ናት። አውቃለሁ፣ ግን ከዚህ በፊት ቅብጠታም ደስ ይለኛል፣ ግን ስርዓቷ እንግዳ፣ አስተነጋገዷ ምናምን፣ ተደነባበረች እንጂ ደስ ይላል እና እንደዚህ የራሽን ህይወት ጀምረሽ የራሽን ኑሮ እየኖርሽ በቃ ቁም ነገር ያለው ህይወት፣ የእውነት ማስተማሪ ነገር እያደረጋችሁ ከዳኔ ጋር ያለ በቃ ጥሩ የሰመረ ትዳር ላይ ሆናችሁ ብናያችሁ ደስ ይለኛልና ይህ ሰው እንግዲህ ምንም በሀብቱ የሚያምን ሰው ነው የሚመስለኝ። ጋርዳለው የሚይዘው መኪና አይታችኋል፣ ምናምን የሚያወራሩ አይታችኋል፣ ሰምታችኋል እና እች ልጅ እንዴት ነው ከዳኒ ጋር እንደፈለገች ፈንጥዛ፣ እንደፈለገች ቀልዳ፣ እንደፈለገች አሹፋ የኖረች ልጅ ከዚህ ሰውዬ ጋር እንዴት ነው አንድ ሳምንት ራሱ ልትቆይ የምትችለው? እንኳን አይደለም ማለት ነው። ና በቅርቡ ሽማግሌዎች ይመጣሉ። ሽማግሌዎቹን ተቀበይ። ከዛ በኋላ እንግዲህ እንደዚህ አታረጊም፣ እንደዚህ ታረጊያለች። ግን ሶሻል ሚዲያ ላይ አብሬሻለሁ። በእርግጥ ከዚህ በኋላ እንደሚቀጥሉ ነው የምነግራችሁ። የእውነት የሚሆኑ ውሸትም አላቅም፣ ግን ያንን ማጣራ ይሆናል፣ ግን ደግሞ አብሮ ይቀጥላሉ። እውነት ለመናገር ማለት ነው ዳኒ ጉድፈላ በቃ አንዳንዴ ግን ማለት ነው የእውነት ለመናገር ሪያሊቲውን ስናወራ ኢትዮጵያ ውስጥ አሁን አብዛኛውን ወንዶች በጣም በፍቅር ስብርብር ጉድት የሚሉት ምንድን በሚጎዱት በምንድን ነው ታውቃላችሁ? አንድ ሴት ልጅ አብረው ብላው ብላው ብላው በቃ ሊቀየር ሲል አልለወጥ ሲል ገንዘብ መያዝ አልችል ሲል በቃ ገንዘብ ያለው ሰው ሲመጣ ላጥ ብላ ትሄዳለች። አልፈርድባትም፣ ምክንያቱም ሁሌም ዘላለም አለማን ስታክ መኖር የለባትም የእውነት ለመናገር እና ይህ ሰው ሊቀየር ሊለወጥ ፈቃደኛ ካልሆነ የሚቀየር የሚለወጥ ከሆነ ለምን ጫማ የሚጠርግ ሰው አይሆንም። በእርግጥ ትልቅ የተከበረ ስራ ነው ጫማ መጥረግ፣ ግን ምንም የሌለው ሰው እንኳን ቢሆን የመስረት ፍላጎት ካለው ምናምን አብራችሁ ልትቀጥሉ አንዳንዱ ግን እዛ ቁጭ ብሎ ምንም አዲስ ነገር አይፈጥርም። ዛሬም ከዛው ነው ነገም እዛው ነው። ከእንደዚህ አይነት ሰው ከመሆን ህይወታቸውን ከሚቀይርላቸው ሰው መርጠው ይሄዳሉና አብዛኞቹ የኢትዮጵያ ወንዶች እንግዲህ ብቻቸውን ይቀራሉና እና ዳንያውን በዚህ ሰውዬ የተበለጠ የተቀደመ ይመስለኛል። ብቻ ምን ሊል እንደሚችል ይህን ቪዲዮ ሲያይ ምን ሊሰማው እንደሚችል ሳስብ በጣም ሳቄ ይመጣኛል። ረረ ነው የሚለው። በቃ ፊቱ አይኑ፣ በቃ ቅልት ነው የሚለው። ጉበት ነው የሚመስለው ፊቱ። እና ቻለው ሁሌ ስለምትቀልድ ነው። ሜቢ ልታስተምር ምናምን ሊሆን ይችላል። ግን በአሁኑ ጫን ያለ ነው ወይም ደግሞ ኮስተር ያለ ነገር ነው። ቁም ነገር ያለው ሰው ይመስላል። ምክንያቱም ይህ ሰው መቼስ ትልልቅ ሚዲያዎች የሚያውቁት ሰው ነው። ኢቭን አብይ አህመድ ነው ተብሎ የሚታሰብ ሰው ነው እና ከዚህ ሰውዬ ጋር ሆና ትቀልዳለች ምናምን ብዬ አላስብም። እውነቱን ለመናገር እና የአሁኑ ትንሽ ከበድ ይላል። እንግዲህ ዳኔ ጽናቱን ይስጥ ነው የምንባለው ወይስ ደግሞ ብርታቱን ይስጥ ብቻ አላቅም። እና ጽጌ ደግሞ አስበሽበት ልትገቢ ይገባዋል። ምክንያቱም ይሄ የሚኖር ሕይወት ነው ከዳኔ ጋር ለተጋብተሽ ወይም ደግሞ በዚህ ሰዓት ማግባት አለብኝ የግዴታ ብለሽ ሰው ባመጣልሽ ገና ማንነቱን የማታውቂው ሰው፣ አሁን እንኳን እንዲያርጊ እንደዚያ አድርጊ እያለ መከራሽን ነው የሚያበላሽ። የእውነት በገንዘቡ የሚያምን ሰው በቃ የፈለኩትን ሂጂ ውጪ፣ እንዲህ ገንዘብ ይኑርልኝ ቆንጆ ከአንቺ የበለጠ ሴት ላመጣ እችላለሁ እያለ ሴት ላላጠብሽ ነው የሚኖሩ። ወድም የዘላለሙን ና አብሮች መስራት የሚችል አብሮች መለወጥ የሚችል አንቺም ያጣሽ ሰው አይደለሽም። የቤት ባለቤት ነሽ። በአጭሩ ጽጌ ማስታወቂያ ትሰራለች፣ ቲክቶክ ላይ ጊፍት ታገኛለች፣ ዩቲዩብ ገንዘብ ትሰራለች። ሀብታም ናት በጣም ከምንም በላይ ማለት ነው። ግን ከእሷ በላይ ሀብታም ካገባች መከራውን ነው የሚያሳያት። የእውነት ምንም እንደሌላት ነው የሚያደርጋት። ለማንኛውም ግን ዳኒ እንግዲህ ዛሬ አዳሩ የት እንዴት እንደሚሆን ፈጣሪ ነው የሚያውቀው። ጽጌ እንግዲህ እንደምታዩት እንግዳዋን ጠብር ግፍ ብላ ቁጭ ወይኔ፣ እንዴት እንደዘለለች በቃ ደስ ብሏታል ስለመጣ ምናም። ነገር ግን የሚያዋጣ ሰው አይደለም። ያዋጣትማ እኛም ደስ ይለን ነበር። ጥሩ ህይወት ብትጀምር ደስ ይለን ነበር። ግን በልቧ ውስጥ ሌላ ሰው አስቀምጣ፣ ልቧ ሌላ ሰው ተቀምጦ ፍቅሯን በልቧ ይዛ ከሌላ ሰው ጋር ከዚህ ሰው ጋር ምን ማለት? ሰውን ለማስቀናት ለዛውም ዳንኤል ለማስቀናት ዳንኤል ለማበሳጨት የምትጀምረው ነገር መቋጫ ስለማያምር መሄጃው መንገዱ ደስ ስለማይል በኋላ ላይ የምትጎዳው እሷ ናት። በነገራችን ላይ እንዲህ ቀለል አድርገን የገባነው ነገር ደግሞ በኋላ ላይ በህይወታችን ትልቅ ዋጋ ሊያስከፍለን ይችላልና ያ መሆን የለበትም። ጽጌ ወደ ራሷ ትመለስ፣ ቀስ ብላ አስባበት። እንግዲህ ትዳር የሚሆን ህይወትም ፍቅር የሚሆን ይደርሳል በሚለው ነው ሀሳብ ልሰጥ የምችለው። ለማንኛውም ግን የትናንትናው ብሽሽቅ በጣም ደስ ይል ነበር፣ ዳኒና ጽጌ ማለት ነው። በጣም ያዝናኑኛል። ለማንኛውም እና አሁን ግን ከበድ ያለ ይመስላል። ዳኒ እንግዲህ ብርታቱን ይስጥ፣ ባለህበት ሰላም እንድትሆን ነው ምኞቴ። ግን ዛሬ አዳሩን እንደው ነገ እስኪ ነጋ፣ ዳኒ አለ ወይ የለም የሚለውን ነገር እንግዲህ ምናጣራ ይሆናል። ለማንኛውም ግን ያው ሰዎች በገንዘብ ማሰብ የለባቸውም ፍቅርና ፍቅርን ማስቀደም ነው ያለባቸው ብዬ ሀሳብ አስተያየት እሰጣለሁ። ግን አብዛኛውን ጊዜ ኢትዮጵያ ውስጥ ሴቶች ራሱ ሀብት ያላቸው ንብረት ያላቸው ከሆኑ የሚያገቡት ወንድ ብር ከሌለው ምናምን፣ ከእሷ ያነሰ ገቢ ካለው መከራውን መከራውን ነው የምታበላው ሴቷ ራሱ ማለት ነው። እና ወንዶችን ወንዶችም ቢሆኑ ሴቷን ሲያገቡ አላደለም እሷ የሌላት እሱ ያለው ከሆነ አይመጣጠኑም። ባጭሩ በጣም እየተላላጠባት እንደፈለገ ሆኖ ተጫውቶባት ነው መኖር የሚፈልገው፣ እርግጥ አድርጎ ይዟት ማለት ነውና ያ መሆን የለበትም። ጽጌ፣ ደግሞ እዚህ ጋር ንጹህ ፍቅር እያለ ገፍተሽ መሄድ የለብሽም ብዬ ነው የማስበው። ምክንያቱም ነገ ትጎጃለሽ። ነገ የሚጸጸትሽን ውሳኔ እንዳትወሰኝ፣ ለዛውም ቤተሰብ ያመጣልሽን ሰው፣ ለዛውም በገንዘብ የሚያምን ሰው ሊመስለኛል፣ አይቲንክ ማለት ነው። ለማንኛውም አስቢበት ጽጌ፣ እንዳትጎጂ። ትልቁ እኔ ከምንም ከማንም በፊት በቃ ለሴት ልጅ ተጎድታ አልቅሳ ማየት ስለሚከበኝደኝ ነው። ይህንን ሀሳብ አስቴት ልሰጥ የቻልኩት። ለማንኛውም እንግዲህ የነገውን ፈጣሪ ቃል የዛሬው ይሄንን ይመስል ነበረ። እስኪ እናንተ ሀሳብ አስቴት አስቀምጡ። ይሄን ሰውዬ ማግባት አለባት ወይስ? የሚያክለው ግን ጭራሽ ጽጌ ቅብጥብጥ ያለች አቡራት እንደዚህ ፍንዳታ የሆነ ወጣት የሆነ ምናምን ነገር እንጂ ይሄንን የመሰለ ሰው እና አጎቴ ነው አያቴ ነው የምትለው በነገራችን ላይ ቅርታ አድርጉልኝና ከዚህ ሰው ጋር አረ ዳኒ ማረኝ እያለች ነው የምትሆነ በዚህ ሰዓት። ለማንኛውም ግን ያው ከተረጋጋ ሰው ጋር መዋል ግን ያያችሁ ግን አነጋገሯ መሩ አምሩ ሁሉ እንደሱ ነው የተቀየረው፣ እና በጣም ተመችቶኛል። ነገራችን ላይ ና ከዳኒ ጋር ጣጣጣጣጣ ከማለት ከእሱ ጋር ረጋ ብሎ ማውራትን እራሱ ትማራለች ባጭሩ። ለማንኛውም እስኪ ሀሳብ አስተያየት ስጡበት። ምን ይሻላል ትላላችሁ? ዳኒ ነው መምረጥ ያለባት ወይስ ይህን ሰውዬ ከዚህ ባለሀብት ጋር ነው መሆን ያለባት ትላላችሁ? ሀሳብ አስተያየታችሁን አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረስ ወዳችኋለሁ።